የመጽሐፍ ክፍል ውስጥ ካሉት መጽሐፍቶች አንዱ የሆነው የሐዋርያት ስራ የተባለው መጽሐፍ ኢየሱስ የሚለው ስም ከአርባ ሦስት ጊዜ በላይ ተጽፏል። ጳውሎስ የሚለው ስም ደግሞ ከመቶ ሰላሳ ጊዜ በላይ ተጽፏል። የዚህ የሐዋርያት ስራ መጽሐፍ ላይ ጳውሎስ፣ ጳውሎስ፣ ጳውሎስ፣ ጳውሎስ፣ ጳውሎስ ተብሎ ተደጋግሞ የተጻፈበት ሪዝን ኢየሱስ ክርስቶስ ተረስቶ ጳውሎስ እንዲመለክ አይደለም፣ ይልቁኑ በቅዱስ ጳውሎስ ህይወት የከበረውን ክርስቶስን ለማሳየት እንጂ። ቅድስት ቤተክርስቲያናችን አርሴማ አርሴማ አርሴማ ስትል ክርስቶስን ረሳ አርሴማ እንድትመለክ እያደረገች አይደለም። በቅድስት አርሴማ ህይወት የከበረውን ክርስቶስን በዘመናችን ያሉ እህቶች እንዲመለከቱ እንጂ። ተክለ ሃይማኖት ተክለ ሃይማኖት ተክለ ሃይማኖት ስትል ቤተክርስቲያናችን ክርስቶስ ተረስቶ ተክለ ሃይማኖት እንዲሰበኩ አይደለም። በጻድቁ አባት በአባት ተክለ ሃይማኖት ህይወት የከበረው ክርስቶስ እንዲታይ እንጂ ምሳሌ ልስጣችሁ። ለምሳሌ የቅድስት አርሴማ ታሪክ ለምን ያስፈልጋል? በዘመናችን ያሉ ወጣት የሆኑ እህቶቻችን መንፈሳዊነታቸውን እንዲቃኙ የእሷን ታሪክ እንዲመለከቱ አብነት እንዲያደርጉ። ማንን ትምክህት እንዲያደርጉ? ክርስቶስን። በዚህ ሰዓት እንደው አንዲት ሴት እግዚአብሔር ሁለንተኗን ውብ አድርጎ ሲፈጠር በአእምሮዋ ምንድን ነው የሚመጣው? እህቴ አንቺ ጸጉርሻ ማረቀን እንደ ሁሉ ነገር ሞልቶልሽ የሰውነት ቅርጽሽ ያማረ ቀን እውነት ለመነጋገር ይሄ ሰው የቀረጸውን ፕሮጀክት ባጠቃላይ የተጠቀምሽ ቀን ሁለን ተናሽ ከራስ ጸጉር እስከ እግር ጥፍር ያማረ ቀን ምንድን ነው ባይመሮሽ የሚመጣው? እንዴት አረጊ? ሀብታም የሆነ ሰው ላግባ ነው አይደል? ብዙዎቻችን አሁን እንዲህ። ደግሞ ዛሬ ሁሉንም እንትን እያልኩ አይደለም፣ እሺ። አብዛኛዎቹ የሆኑ እህቶች እንዴት አረጊ? ሀብታም ወንድ ላግባ አይደል? በጣም የብዙ ቆንጆ ሴቶች ትልቁ ችግር ያ ነው። የኔዋን ያው አንድ አፍታባ ማግኝታለች ፈለገ የሚባል ትላላችሁ፣ ስቀልና እሺ። እና ብዙ ሴቶች ልክ እንደዚህ ነገር በአእምሯቸው ይመጣል። ሶ በዘመናችን ላሉ ሴቶች አብነት ወርዘን ቅዱስ ቤተክርስቲያናችን የቅዱስ አርሴማን ታሪክ ወጣት ለሆኖቶች ትነግራለች፣ ትዘክራለች። ቅድስት አርሴማ ሁለንተኗ ውብ ነበር። በዘመኑ የነበሩ መኳንንት፣ በዘመኑ የነበሩ ሹማምንት፣ በዘመኑ የነበሩ ሀያላንና ነገስታት ይፈልጓት የነበረች ሴት ነች። የጎልማሶች ሽንገላ ሳያታልላት፣ ሁለንተኗን ለክርስቶስ አስገዝታ በፈቃድ እግዚአብሔር የተጓዘች ስለ ክርስቶስ ስጋዋ የተቆረሰ ደሟ የፈሰሰ በጥፊ የተጸፋች ምራቅ የተጠፋባት በሰይፍ የተቀላች በሰይፍ የተቀላች ቅድስት እናት ነች። ይህን ያክል ጭካኔ ከክርስቶስ ያገኘች ቅድስት እናት ነች። ሶ በዘመናችን ላሉ እህቶቻችን የቅድስት አርሴማን ታሪክ እንነግራለን። ለምን በዚች ዓለም ነገር እንዳይታለሉ፣ ከክርስቶስ ፈቃድ እንዳይርቁ፣ ልክ እንደ ቅድስት አርሴማ ክርስቶስን ትምክት እንዲያደርጉ፣ ቅድስት ቤተክርስቲያናችን የቅድስት አርሴማን ታሪክ ትነግራለች። እንግዲህ ቅድስት አርሴማን አምልቁ በላይ ቅድስት አርሴማን ታሪክ አትናገሩ። የቅድስት አርሴማን ያክል መንፈሳዊ ሕይወት ያልኖሩ የጎልማሳ ሽንገላ የሚናፈቃቸው ሴቶች ዛሬ ላይ ተነስተ አርሴማን አርሴማ ጣዖት ናት ይላሉ። እዚህ ትፌር እውነት ያስኬዳል? የቅድስት አርሴማን ያክል መንፈሳዊ ሕይወት ያልኖሩ ሴቶች እንዲሁ ከመሬት ተነስቶ አርሴማ እንዲህ ናት። ይሄ በጣም በጣም በጣም ልታስሩ ይገባል በጣም ልታሰሩ ይገባል። ፕሮቴስታንት ወንድሞቻችን እና በአጭሩ እባካችሁ ቤተክርስቲያንን ሳናቅ እንዲሁ በጭፍን በጥላቻ እንጓዝ እባካችሁን። በዛ ልክ ይህን ያክል የሆነ የጥላቻ ቃላቶችን በመጠቀም የምትሰብኩት ወንጌል የለም። ወንጌል ሰዎችን ማብሸቂ አይደለም። በዚህ አጋጣሚ እግረ መንገድ ልናገር፣ በየቦታው መቼም ሁላችሁ የምትታዘቡት ነው። ያው ለማንም የሚደበቅ ነገር አይደለም። በየቦታው በየአደባባዩ ምናምን ወንጌልን ሰብካለን ብለው የሚወጡ ፕሮቴስታንት እህቶች ወንድሞች አሉ። ወንጌል የሚያስፈልጋቸው ግን ወንጌልን ሰብካለን ብለው የወጡ ፕሮቴስታንት ወንድሞች አሉ። ብዙ ጊዜ ካያችኋቸውና ያው የሆነ ባይብል ነገር ይዙና ድምፃቸውን ቀየራ ኢየሱስ ምናምን ነገር ይላሉ። እኔ የስልጠናው አካል ነው ወይ? አንዳንድ ጊዜ ድምፅ መቀየር ምንድነው? እንደዚህ ወንጌል እኮ ሰዎችን ማብሸቂ አይደለም። ወንጌል እኮ ሰዎችን ማናደጃ አይደለም። ወንጌል ሰዎችን ማስተማሪያ ነው። ወንጌል ሰዎችን ምናስተምርበት ወንጌል ሰዎችን ምንመልስበት ነው። አንዳንዱ ባሶስት ገብቶ አንዳንዶች ይኸው ድንግል ማርያም ናምን ምናምን ይላሉ። ምናልባት ተሳክቶላችሁ እ የሆኑ ይሄ ክርስቲያን የሆኑት ወንድሞችን ልታናደዱ ትችላላችሁ። ግን ምንም እ ይሄ የአገልግሎቱ ክፍል አይደለም። ሐዋርያት በዓለም ሁሉ ዞሮ ወንጌልን ሲሰብኩ የማንንም የማንንም ካልቸር እንኳን እንትን አላሉ፣ አልዘለፉም። ምን አላሉ፣ ሌላ አይነት ዘለፋ አላቀረቡ። ምን አላሉ፣ ቀጥታ የክርስቶስን ወንጌል እየሰበኩት ማንንም ድምፃቸውን እየቀያየሩ ይገርማል፣ ወዳጅ ምናምን እያሉ የሰውን አላለው፣ ዞሮ ሰው ፈቃደኛ ሆኖ ወደ ክርስቶስ እንዲመጣ አረጉ እንጂ የሰው ጆሮ ላይ በኢየሱስ ምናምን እያሉ እየጮሁ አንዳንዴ በጣም ይገርመኛ እባካችሁን ብቻ በአጭሩ፣ በቃ ብዙ ፈርዘራኒድ ወንጌል ሰዎችን የምናሰምርበት ወንጌል ሰዎችን የምንመልስበት ወንጌል ሰዎችን የምናነጽበት ቃል እንጂ ሰዎችን ማብሸቂ አይደለም። ስለዚህ በቻ ነዋቅም፣ እባካችሁን በፍቅር መጽሐፍ ቅዱስ ሃሳቦችን እያነሰነን፣ እንዲህ አይነት ነገር አፕሪሺየት ሊደረግ ይገባል። በቃ በፍቅር በፍቅር ኦርቶዶክስ የሆናችሁት ወንድሞቻችን ከእውነት ርቃችኋል፣ ጨለማ ውስጥ ናችሁ። እባካችሁን ስለዚህ ጉዳይ በመጽሐፍ ዱሴ ማስረጃ እንድናወራ እንፈልጋለን። አውሩን ማለት ይቻላል። ወደ በሸሸቅ የገባችሁለት ግን እናንተው ከእውነት የራቃችሁ ናችሁ፣ ከክርስቶስ የራቃችሁ ናችሁ። የኦርቶዶክስ አማኝ የሆኑ ክርስቲያን እህት ወንድሞችን ልባቸውን ለማድማት ድንግል ማርያምን የዘለፋችሁ ለታ እናንተ ከእውነት ርቃችኋል እና አቡነ ተክለ ሃይማኖት እነ አቡነ አረጋዊን እንዲህ ብላችሁ የዘለፋችሁ ዕለት እናንተ ከእውነት ርቃችኋል። ኦርቶዶክስ የሆኑ ሰዎችን ልባቸውን እናደማለን ብላችሁ አርሴማ እንዲህ ያላችሁ ቀን እናንተ ከእውነት ርቃችኋል። ስለዚህ ባካችሁን ወደ እውነቱ ቀረብ ብሉና በፍቅር በመጽሐፍ ቅዱስ ማስረጃ እናወራ፣ እንወያይ። የዛሬው መልእክታችን ነው። ክርስቲያን እህቶች ወንድሞች፣ እንግዲህ ሁላችንም ጸሎት ልናደረግ የሚያስፈልግበት ቀን ነው። በጣም ጸሎት ልናደረግ ይገባል። እነዚህን ጊዜያቶች እነዚህን ወቅቶች በአጠቃላይ ሁላችንም እልፈኞቻችንን ዘግተን ጸሎት ልናደረግ ይገባል። በየቦታው የሚሰሙት ነገሮች ደስ አይሉ ደስ የሚሉ ነገሮችን ከሰማን ሁላችንም በጣም ቆይተናል። ስለዚህ በቻልነው አቅም ባካችሁም ስለ ሀገራችን ስለ ኢትዮጵያ፣ ስለ አባቶቻችን ሊቃነ ጳጳሳት፣ ስለ አባቶቻችን ካህናት ስለ ወንድሞች ዲያቆናት ሰባክያነ ወንጌል ለመምህራንና መዘምራን እንዲሁም ደግሞ ስለ ምእመናኑ ሁሉ ልንጸልይ እግዚአብሔርን ልንማጸን ይገባል። እግዚአብሔር አምላክ ምሕረቱን ያወርድልን። ሁላችን በንስሓ ሕይወት ተመላልሰን ለዚችም ሀገር ደግሞ እግዚአብሔር አምላክ ምሕረትን አወርዶ ደስ የሚሉ ነገሮችን የምንሰማበትን ጊዜ እግዚአብሔር አምላክ ያቅርብልን። ከዛ ውጪ እንደ እግዚአብሔር መልካም ፈቃድ ባሉት ተከታታይ ጊዜያቶች ምናልባት ፕሮቴስታንት የሆናችሁ እህቶች ወንድሞች ኦርቶዶክስ ቤተክርስቲያን አስተምሮ ዙሪያ ላይ መወያየት ማውራት የምትፈልጉ ከሆነ በራችን ክፍት ነው። ኤኒታ የምታችሁ በመጽሐፍ ቅዱስ የማስረጃ ከኛ ጋር ማውራት ትችላላችሁ። እኛም ደግሞ በቻልነው አቅም በመጽሐፍ ቅዱስ የማስረጃ ለእናንተ እንመልሳለን። እግዚአብሔር አምላክ ይርዳል። ክርስቲያን እህቶች ወንድሞች፣ ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገን ይሁን። እጅግ በጣም በጣም በጣም ነው የምወዳችሁ። አንድ ነገር አንርሳ። መላ ህዝበ ክርስቲያኑን ማስቆጣት የሚፈልጉ አንዳንድ አካላቶች አሉ። መላ ህዝበ ክርስቲያኑ መልኩ እንዲለወጥ መልኩ እንዲቀየር የሚፈልጉ አንዳንድ አካላቶች አሉ። ክርስቲያኖች፣ ማንም እየተነሳ እንዲነዳን ልክ እንደ እንስሳ እንዲነዳን አንፍቀድ። ስሜታ የሆኑ ሰዎች ብቻ ናቸው የሚነዱት። እኛ መነዳት የለብንም። በቃ ያለንን መንፈሳዊነት እንዲጠፋ ለማድረግ ከአንደበቶቻችን የከፉ ነገሮች እንዲወጡ ለማድረግ በዛው ልክ ደግሞ በቁጣ ስሜት የሆነ እንድንጓዝ የሚፈልጉ አካላቶች አሉ። ቻል ነው አቅምኛም ደግሞ ከዛ በተቃራኒ ሆነን ከስሜቴነት ፍጹም ርቀን በጣም በጣም በጣም ብልሃት በሚጠይቁ አይነት አካሄዶች ለቤተ ክርስቲያናችን ዘላቂ የሆነ መፍትሄ እንድናመጣ ክርስቲያናዊ የሆነ እና ወንድም የሆነ ጥሪ እናስተላልፋለን። ከሰሞኑ የጠፋሁት እንደ እግዚአብሔር መልካም ፈቃድ እንግዲህ የኦርቶዶክስ የወጣት ጉባኤያችን ያው እንደምታውቁት ጀመረ እንጂ አላቁምም። የመጀመሪያው የኦርቶዶክስ የወጣት ጉባኤ ጥቅምት ዘጠኝ በቦሌ ሳሌም በደብረ ሳሌም በቦሌ መድኃኔዓለም ካቴድራል ያው እንደተደረገ ብዙዎቻችሁ ታስታውሳላችሁ። እግዚአብሔር ይመስገን። አሁን ደግሞ እንደ እግዚአብሔር መልካም ፈቃድ ሁለተኛ ዙር ጉባኤያችን ለማድረግ ያው ጎንበስ ቀና እያለን ነው። ክርስቲያኖች በመላው ዓለም ያላችሁት ወንድሞቻችን በአጠቃላይ በጸሎታችሁ አስቡ። እንደ እግዚአብሔር መልካም ፈቃድ ከሰኞ ጀምሮ ደግሞ ባሉን ሰዓቶች እንዲሁ ላይቭ ስትሪም እየከፈትን አንዳንድ ወቅታዊ የሆኑ ነገሮችን በአጠቃላይ በላይቭ ስትሪሞቻችን ላይ ለመውራት፣ ለመዳሰስ እንሞክራለን። እግዚአብሔር አምላክ አጽራረ ቤተክርስቲያንን ያስታክስልን፣ ለሀገራችን ለኢትዮጵያ ጽኑ ሰላምን ይመልስልን፣ ሁላችን በንስሐ ሕይወት እንድንመላለስ አምላካችን እግዚአብሔር ይርዳን። እወዳችኋለሁ። ሰላም ሁኑልኝ። ደህና ሁኑ፣ ሺ የኔ ተወዳጆች